ቤዚና ኤፋ ተገናንተዋል። ያው ቤዚ እንዳየናት ከሆነ በጣም ብዙ ችግሮችን ያሳለፈች ይመስላል። ሰላም ሰላም፣ ወንጌል ቻና ለቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዙ ትረፍ ይበልልኝ። ያው ሌላኛው ደግሞ እንግዲህ አብርሽና ሩታ ናቸው። እንግዲህ ከዛ ውጣውረድ በኋላ ከስንት መከራ በኋላ ሁለታቸውም ያው ተሸናንፎ ወደ አንድ መጥተዋል። ታርቀዋል ማለት ነው። በጣም ደስ ይላል እንግዲህ ኤፍሬም ያው እንደ መጣ ሲናገር የነበራቸው ነገሮች አሉ። በቤዚ በኩል ያሳለፈው ነገር የተጎዳው ቀናቶችን ሁሉ እያሰበ ነበረ። እና እኔ ከዛ ሁሉ ሙድ ወጥቼ አሁን የራሴን ኑሮ እየኖርኩኝ እንደገና መታ ላግኝ ስትለኝ እኔ ግራ ገብቶኛል እያለ ነበረን ነው። በእርግጥ ያው ያፈቀረ ልብ የሚያፈቅረውን ሰው ሲያጣ ሲለየው አይጎዳም ማለት አይደለም፣ ይጎዳል፣ ይሰበራል። እጅግ በጣም ነው የሚሰበረው። እና ያው በስተ መጨረሻም ቤዚ መጣች። ነገር ግን እንደመጣች ያየውባት ነገር ምንድን ነው? ካሜራውን አልፈለገችውም። በቃ ምቾት አልሰጣትም። ምናልባት ያ ነገር በካሜራ ማንም እንዳያት አልፈለገችም። የምሬን ነው። ይሄ ካሜራ ምናልባት መዘዝ እያመጣባት ከሆነ ይሄ ቪዲዮ ማለት ነው እና እኔ እንጃ በጣም ከባድ ውስጥ እንዳለች ነው የተሰማኝ። እኔ ማለት ነው ካነጋገሯ፣ ከሁኔታዋ እንግዲህ እየለበሰችው ቆንጆ ነው፣ ታምራለች። ከላይ ስናያት ግን በውስጧ በጣም ብዙ ተገልጾ የማያልቁ ችግሮች ነው ያሉባት ይመስላል። እንዳረዳዳውም ከሆነ እንደዛ ነው ስታስረዳ የነበረው እና እንግዲህ ኤፋ፣ እኔ እኮ ናፍቄህ ነው የመጣሁ መምጣት ያልተመቸህም ወይ እያለችው ነበረ። እና ማለት ኤፍሬም በጣም ነው የቸኮለው በነገራችን ላይ፣ እንዲህ ባንዴ አገኛት ባንዴ ነገሩን ሁሉ አፍርጭልኝ። ሲጀመር የሆነ ሰው እንዲህ ከመሬት ተነስቶ እብስ ብሎ አይጠፋም የሆነ ችግር ካልገጠመው ማለት ነውና ቤዛ እንግዲህ የሆነ ሰሞን ላይ በቃ ቤተሰቦች የሆነ የሆነ ቦታ ሊወስዱ ነው ምናምናም ብላ ተናገረች። ከዛ በኋላ በቃ እሷ ድምፅ ማጧ ነው የጠፋው ያለችበት ቦታ እራሱ አይታወቅም ነበር እና ለዛም ደግሞ በቂ መልስ አለኝ የማስረዳህ ነገር ስላለኝ ይሄን ነገር አሁን ሳይሆን ቁጭ ብዬ ነው ማስረዳ። እንደውም ካሜራ ታመጣለ ብዬ አልጠበኩም ነበር እያለችው ነው እና ከዛ ጋር ኤፍሬም ነው እንዴት ነው መቋቋም አቃተው ነገሮችን ማለት መታገስ ነው ያቃተውን ነው ካሜራውን ራሱ ለምን አመጣህ እያለች እየጠየቀችው እሱ ጭራሹ ነው የሆንሽውን ንገሪኝ ይላታል። እሱ አይደለም በካሜራ እንዲሁ ራሱ ቁጭ ብለው ዛሬ ልነግር አልፈልግም እያለች ነበረ። በአንድ ሰዓት በሁለት ሰዓት የሚያልቅ ችግር አይደለም ከእኔ ላይ የተፈጠረብኝ እና እያንዳንዱን የጠፋውበት ምክንያት እነግርሃለሁ እያለችው ነበር። እሱ ነው ፍቃደኛ ያልሆነው የሆነ ለመረዳት ዝግጁ ያልሆነ ሁላ ነው የሚመስለው። ቸኮለ በጣም እና እና እች ልጅ የሆነ የደረሰባት ችግር አለ። በእውነቱ እንደዚህ ዝም ብላ አይደለም የጠፋችው፣ ምክንያት ይዛ ነው የመጣችው። ስለዚህ ኤፋ የእውነት መረጋጋት ይጠበቅባል እንዴ። የሰው ልጅ እኮ ግዴታ አብሮ ይቀጥል የሚባል ነገር የለም እኮ ቢያንስ ችግሯን ስማት እስኪ። አብሮ ያስቀጥላችኋል አብሮ ያስቀጥላችሁ የሚለውን ነገር በኋላ እናንተ ከተነጋገራችሁ በኋላ ችግሩ ምንድን ነው የሚለውን ካየ በኋላ ሚዛናዊ የሆነ ከዛም የሚሆነውን ነገር ማድረግ እንጂ በመጀመሪያ እንደውም እሷን ለመርዳት ነው መጣር ያለባውን። ከዚህ ከዚህ በኋላ አንገናኝም እንዳትደውይልኝ፣ አንገናኝም። አሁን የሚመጣውት ሌላ ነገር እንዳይመስልሽ ሌላ ታሪክ ነው። እንዴት ነው ዝል ዝልን ያለው ኤፋ ማለት ነው ማለት እሷ ያላለችውን ሁሉ ነበር ሲያወራ የነበረው እና እኔ ስለመጣው በእኔና በአንቺ መካከል የሆነ ነገር እንዲፈጠር ምናምን አይደለም የመጣውት እንድታስረጅኝ ነው። በጣም ብዙ ነገሮችን ነው እየተቀላቀለ ሲያወራ የነበረውና ይሄ ሁሉ አንተ ረጋ ማለት አለብህ ነገሮችን፣ እሷ ግልጽ እስከምታደርግልህ ቢያንስ በቃ ተረዳት። ለመረዳት ያክል ማለት ነው፣ ያሳለፈችውን ችግር ለማወቅ ያክል። አንተ ካልተረዳሃት እንደዚህ በችኩል እንዴት ብላ ተነግራለች? እና እኔ እንጃ እኔ ቢረዳት ደስ ይለኛል። በጣም ነው ያሳዘነችን ጊዜ፣ የሆነ አሳዛኝ ነገር ውስጥ ነው የገባችው ይመስለኛል። እና ከእሱ በተለየችበት ጊዜ በጣም ብዙ ነገሮችን ያሳለፈች ይመስላል እና እንግዲህ እሷም ያው ለምትጠየቀው መልስ ይዛ ነው የመጣችው። መልሱን ተረጋግታ ብሰማት ደስ ይለኛል። ኤፋ አትቸኩል፣ በእርግጥ ያናደደ ነገር ሊኖር ይችላል፣ ግን ደግሞ ያው ሳትቸኩል ብታዳምጣት እና እንግዲህ አብርሽና ሩታ እድሜ ለጋሽዬ ያው ጋሽዬ እንግዲህ ቡታጅራ ለቆ መጥቶ ሁለቱንም ወደ ሰላም አምጥቷቸዋል ማለት ነው። ድሮም እኮ እንደው ዝም ብለው ነው እንጂ ከዛ ከዛ ከዛ ከዛ በራሳቸው የሚያሸንፉ መስሏቸው ጋሽ የገና ከመጀመሪያው ቢገባ ኑሮ ነገሩ እንደዚህ አይንዛዛም ነበር። ባጭር ነበር የሚቀረው። ግን በቃ ፈጣሪ ያለው ነው የሚሆነው አይደለ? በመጨረሻም እንግዲህ ፈጣሪ የፈቀደውን የሆነ። ሩታም ካናዳ ሄደችም ቀረች፣ አብረሽም ደግሞ ሚስቱን ተረክቧል ከዚህ በኋላ ማለት ነው። ግን በዚህ መካከል እኔ አንድ ሰው አሳዝኖኛል። ፍቅር እውነት ትናንት ስታለቅስ በቃ አንጀቴን ነው የበላችሁ ማለት እሷ የሰውን ትዳር ለመመለስ ብላ እሷ ግን ከዛ ጋር እያለቀሰች ነው። እና ብቻ መልካም ላደረገ መልካም ይከፈለዋል። እግዚአብሔር አይጠላትም ብዬ ተስፋ አደርጋለሁ። ምናልባት ፉፉንም ደግሞ ልቡን አራርቶት ወይ አብረው ሊሆኑ ይችላሉ። ምን እንደሚፈጠር አላውቅም። ግን እመኒ ስታለቅስ በጣም ነው ያሳዘነችኝ። የኔ እናት እውነት ምንም በሌለችበት በጣም ብዙ ተብላለች። በእርግጥ የሰሩት ነገር ያው የሆነ የሚያስመስል ነገር አድርገው ስለሰሩት ነው። በሰውም አይፈረድም። ለሰው ይመስላል እውነት የተመለሱ ነበር የሚመስለው ግን፣ በስተመጨረሻም እሷን የተጎዳችው እውነት ለመናገር የምታፈቅረውን አጣች። ከአንዱ ሳትሆን የቀረችው እሷ ነችና ሁሉም ለመልካም ነው። እኔ እንጃ ይታረቃሉ ብዬ ተስፋ አደርጋለሁ ፉፉና ፍቅር